ሰሞኑን ለየት ያለ የአየር ሹክሹክታ ይሰማል። ያለፈው ከባድና በዝናብ የጠገበ አየር ሳይሆን ንጹሕና ደረቅ፣ ነገር ግን ሊነግሮት የሚፈልገው ምስጢር ያለው የሚመስል ይህ ሹክሹክታ የበጋ መዳረሻ ነው። የክረምቱ ወቅት ያ ከባድና ረጅም ዝናብ አልፏል። ጭቃው ደርቋል። ደመናው ተበትኗል። ምድርም በመጨረሻ አርፋለች። ግን ይህ ዕረፍት ፍጻሜ ሳይሆን እጅግ አስደናቂ የሆነ የለውጥ መጀመሪያ ነው። ውድ ተመልካቾቼ እንኳን ወደ ዋርካ ጥበብ በደህና መጣችሁ። የተፈጥሮን ጥንታዊ ጥበብ የምናዳምጥበትና የውስጥ መንፈሱን ጉልበት ወደ ምንፈታበት ቦታ ይህ የበጋ ጉልበት ነው የጸጥታው ወቅት ዘር ወደ ታላቅነት የሚገነባበት ወቅት በአገራችን አባቶቻችን አንድ መሠረታዊ እውነትን ያስተምሩናል ክረምት ዘርን ያጠጣል በጋ ደግሞ ምርትን ያበቅላል የሚል እናንተ ያ ዘር ናችሁ አውሎ ነፋሱን ተቋቁማችኋል ከባዱን ዝናብ ተወጥታችሁታል አሁን ደግሞ በዝናብ ውስጥ ያገኛችሁት ጥንካሬ ከዝናቡ በኋላ ለምታገኙት ስኬት ቁልፍ እንደሆነ የመረዳት ጊዜው ነው ስለዚህ አብረን በዚህ ወርቃማ መንገድ ተጉዘን ምርታችንን እንሰብስብ ክፍል አንድ የፍሰት ጉልበት ኃያሉን የአባይ ወንዝ አድምጡ በክረምት ልብ ውስጥ አባይ የጥፋት ኃይል ነበር ከመጠን በላይ በመፍሰስና አካባቢውን በጎርፍ በማጥለቅለቅ እንዲሁም ከፊቱ የሚመጣን ሁሉ በመጠራረግ ነገር ግን አሁን በበጋ ያው ወንዝ ሀብታም ጥልቅና ህይወት ሰጪ ሆኖ ይፈሳል። የጎርፉ ኃይል ወደ ተረጋጋና ኃይለኛ ፍሰት ተለውጧል። ይህ የመላመድ ፍሬ ነገር ነው። ከዝናብ በኋላ ችግር ውስጥ እንደተጣበቃችሁ ከተሰማችሁ የብሩስ ሊን ቃል አስታውሱ። ውሃ ሁን ወዳጄ የሚለውን ውሃ ለስላሳ ቢሆንም ጠንካራውን ድንጋይ የሚቀርጽ ብቸኛ ኃይል ነው። መሰናክሎችን አይዋጋም፣ በቀላሉ በዙሪያችሁ ይፈሳል። በድንጋይ አይጨነቅም፣ ጊዜ ወስዶ ድንጋዩን ያለሰልሰዋል። ያለፈውን ችግር እየተዋጋችሁ ጊዜያችሁን አታባክኑ። በጭቃው ውስጥ መታገል አቁሙ። በምትኩ በቀናችሁ ውስጥ እንደ ውሃ ፈሰሱ። ፍጹም ለመሆን ከመሞከር ይልቅ ዘላቂ ሆኖ በክረምት ጭቃማ አፈር ላይ የተዘራ አንድ ትንሽ ዘር በበጋ ቤተሰብን ይመግባል። ያጠፋን የመሰለን ዝናብ ለም መሬትን ይገነባልናል። በከባድ ጊዜያት ያፈሰሳችኋቸው እንባዎች ከንቱ አልነበሩም። ለነገ ስኬታችሁ በዝግታ በጸጥታ ማዳበሪያ የሆኑ እርጥበቶች ነበሩ። በነበረና ባለፈ መብሰልሰልን አቁሙ። እናም ነገ ሊሆኑ ወደሚችለው ጉዞ ጀምሩ። ክፍል ሁለት የተራራው እይታ። አሁን ደግሞ እንውጣ፣ የራስ ዳሽን ተራራን ጫፍ አስቡት። በክረምት ጊዜ ጫፉ በጭጋግ ተሸፍኖ ነበር፣ በመብረቅ ይመታ ነበር። መንገዱ ማስፈሪ ነበር። ግን በጋ ሲመጣ ጫፉን ያሳያል። አየሩ ንጹሕ ነው። ምንም እንኳን መንገዱ ገደላማ ቢሆንም እይታው ግልጽ ይሆናል። በዝናባችሁ ውስጥ የወሰዳችኋቸው እያንዳንዱ አሰልቺና ጭቃማ እርምጃዎች ከንቱ ጥረት አልነበሩም፣ ለዕድገታችሁ አስፈላጊው ልምምድ ነበሩ። ታዋቂው ሰሬድ መንተን ሂላሪ ይህን እውነት ተረድተው እንዲህ ብለው ነበር፤ ተራራውን አናሸንፈም፣ የምናሸንፈው ራሳችንን ነው። እውነተኛው ተራራችሁ ውጫዊ ፈተና አይደለም። እውነተኛው ተራራችሁ በአውሎ ነፋሱ ወቅት የያዛችሁት ማመካኛ፣ እንዲሁም ጥርጣሬ ነው። ማያ አንጀሉ እንዲህ ትልናለች፤ ብዙ ሽንፈቶች ሊያጋጥሟችሁ ይችላል፣ ነገር ግን መሸነፍ የለባችሁም። ክረምት ስድስት ጊዜ ቢጥላችሁ በጋ ደግሞ ለሰባተኛና ለስምንተኛ ጊዜ እንድትነሱ ይነግራችኋል። ምክንያት ከመፍጠር አልፋችሁ ወጡ። ከላይ ያለው እይታ እጅግ ውድ ነው፣ ምክንያቱም በጥረታችሁ ያገኛችሁት ነውና የት እንደ ደረሳችሁ ማየት ትችላላችሁ። እናም የተረፋችሁባቸው ማዕበሎች አሁን በሩቅ አድማስ ላይ ያሉ ትውስታ ብቻ መሆናቸውን ታያላችሁ። የትናንትና ሽንፈት የዛሬን ድል እንዲሰርቅባችሁ አትፍቀዱ። ከእግራችሁ ስር ያለውን ጭቃ መመልከት አቁሙ። ይልቁን ወደ ላይ ተመልከቱ። መንገዱ ግልጽ ነው። ስንፍናችሁን አሸንፋችሁ የሚጠብቃችሁን ከፍ ያለ እይታ ተቀበሉ። ክፍል ሦስት ሥሩን ማጽናት። በደጋማው ምድር ያሉትን ዛፎች እነዚያን ጥንታዊ አርበኞችን እስቲ አስቡ። ለወራት ክረምት ደበደባቸው። ሙሉውን ወቅት ዝናቡ አልቆመላቸውም። ጭቃው ተጣብቆባቸው ነበር። ነፋሱ ቅርንጫፎቻቸው ሊሰብር ሞክሮም ነበር። ሆኖም አልወደቁም። አሁንም በጠራራው በጋ ፀሐይ ውስጥ በጽናት ቆመዋል። ምክንያቱም አውሎ ነፋሱ ሥሮቻቸውን ጥልቀት እንዲይዙ ስላስገደደ፣ ዝናቡ አላጠፋቸውም፣ ስበት የሚገዳደር ጥንካሬ ሰጥቷቸው አልፈዋል። ታላቁ የተፈጥሮ ተመራማሪ ሄንሪ ዴቪድ ቶሮ እንዲህ ይላል፣ ከተፈጥሮ ጋር በሚደረግ ማንኛውም ጉዞ ከምንፈልገው በላይ ብዙ እናገኛለን። በራሳችሁ ክረምት ውስጥ ስታልፉ ያልጠየቃችሁትን ጽናት አግኝታችኋል። ይህ የእናንተ መሠረት ነው። ህመሞቻችሁ፣ ውድቀቶቻችሁ፣ ተስፋ የቆረጣችሁባቸው ጊዜያት፣ እነዚያ የምር ውድቀቶች አልነበሩም። በጥልቅ የሕይወታችሁን ውሃ የማጠጣት ሂደት ነበሩ። በእነዚያ ጉዞዎቻችሁ ጎርፉን ተቋቁሞ መኖርን ብቻ ሳይሆን በጥልቀት ስር የሰደደ ሰው ሆናችኋል። ኦፕራ ዊንፍሬይ በጥበብ እንደተናገረችው ቁስሎቻችሁን ወደ ጥበብ ቀይሯቸው። ጎርፉ ሲመጣ ተስፋ ቆርጣችሁ ከነበረ ጥሩ ነው፣ ምክንያቱም ያ ጭቃ ለቀጣይ ሕይወታችሁን ለመሬት አድርጓችኋል። ዛሬ ራሳችሁን ፈትኑ። ያለፉ ውድቀቶቻችሁን እንደ ቁስል ሳይሆን እንደ ጥበብ ተመልከቱ። ያንን ጥንካሬ ያዙ እናም በድፍረት እንዲህ በሉ። ክረምት ፈተነኝ፣ በጋ ግን ይባርከኛል። ክፍል አራት አበባና ምርት። እስቲ ጥልቅ ትንፋሽን ውሰዱ። አንድን ረቂቅ መዓዛ ለማሽተት ሞክሩ። ምን መሰላችሁ? አዎ የቡና ሽታ ነው። የቡናው ተክል የክረምትን ማጥለቅለቅ ተቋቁሟል። የክረምቱ ውሃ ሥሮቹን ጠለቅ አድርጎ በመመገቡ በበጋ ፀሐይ ውስጥ እጅግ በጣም ቆንጆ ቀይ የቡና ፍሬዎችን ሊበስሉ ችለዋል። በክረምቱ ወቅት ዝናቡ አስፈላጊ ነበር። አሁን ደግሞ በበጋው ፀሐይ ሽልማቱ ነች። ይህ የሕይወታችሁ ዑደት ነው። አስቸጋሪ በሆነ ወቅት ጎርፍ ውስጥ ተጠለቅልቃችሁ ቈይታችኋል። አሁን በአዲስ ዕድል ብርሃን ውስጥ እያበባችሁ ነው። በዋርካ ጥበብ እንዲህ እንላለን ምስጋና ወደ ምርታችሁ የሚያደርሳችሁ አጭሩ መንገድ ነው። አሁን ዝም ብላችሁ ክረምት ያስተማራችሁን ሦስት ነገሮች ዘርዝሩ። ክረምቱ የወሰደባችሁን ሳይሆን ያስተማራችሁን ብቻ። ያኔ ሊሰብራችሁ የዛተው ያው የችግር ክብደት ነው አሁን ጣፋጭ ድላችሁን እያመጣላችሁ ያለው በጣም ከባድ ዝናብ የጠጣው ቡና ጠንካራውን ቡና ይሰጣል። በተመሳሳይ መልኩ የእናንተ ከባድ የክረምት ተሞክሮ ለስኬታችሁ ጣዕምና ኃይል ይሰጠዋል። መጀመሪያ ተተከላችሁ፣ ከዚያም አደጋችሁ። አሁን ደግሞ በበጋ ብርሃን ምርታችሁን ለመሰብሰብ ትክክለኛው ጊዜ ነው። ክፍል አምስት የአንድነት ገመድ። ከግል ድላችሁ በኋላ እይታችሁን ወደ ማኅበረሰባችሁ አዙሩ። አስቡት። ያ በክረምት ብርድና ዝናብ የጠነከረ ቡና በመጨረሻው በበጋ ጸዳል በስሎ ተሰበሰበ። አሁን ደግሞ በየቤታችን በማንኛውም ከተማ ወይም መንደር ቡናው ተፈልቷል። ያ ሁሉ ትግልና ጥንካሬ የተጠናቀቀው ሰላምና ጤና በተባሉ ቃላት ዙሪያ በመሰባሰብ ነው። ይህ የቡና ሥነ ሥርዓት የእናንተ ጥንካሬ መገለጫ ነው። የብቸኝነትንና የክረምት ሽንፈትን ትታችሁ ከጎረቤታችሁ፣ ከቤተሰቦቻችሁ ወይም ከጓደኞቻችሁ ጋር የምትሰበሰቡበት ሰዓት ነው። ሁለ ጊዜ እንደሚባለው አንድ እጅ አልጨበጨበም። ክረምትን ብቻችሁን ተቋቁማችሁት ይሆናል፤ በጋን ግን በአንድነት መደሰት አለባችሁ። የእናንተ ስኬት ለጎረቤታችሁ ጥንካሬ ነው። የእናንተ ብርሃን ለወገናችሁ ብርሃን ነው። ስንሰበሰብ የአንድነታችን ገመድ ይጠነክራል። ያንን ጽናትና ጥበብ ለሌሎች አካፍሉ፤ ምክንያቱም የምንጠነክረው እርስ በርስ ስንደጋገፍና ስንከባበር ነውና። የእናንተ ጠንካራ ሥር፣ የእናንተ ግልጽ ፍሰት፣ የእናንተ ከፍ ያለ ራዕይ ለአንድ ቤተሰብ ለአንድ ማህበረሰብ እንዲሁም ለአገር ብርታት ይሆናል። በዝናብ ተሰብሮ የቀረሰው አይደላችሁ። እናንተ የዋርካ ዛፍ ናችሁ። በአውሎ ነፋስ ተፈትኖ የተሰራ በአዲስ ጉልበት፣ በፀሐይ ውስጥ የሚያበራ ሕያው ፍጡር። አሁን በልበ ሙሉነት የበጋውን መሐላው ውሰዱና ራሳችሁን አጽኑ። መሐላውም ይሄው ነው። አይዊል ፍሎ፣ እፈሳለሁ። ማንኛውንም ጭቃማ ሰበብ አልፌ በጽናት እጓዛለሁ። አይዊል ክላይምብ፣ እወጣለሁ ወደ ታላቅ ግቤ አንድ እርምጃ እወስዳለሁ። እናም አዊል ብሉም አብባለሁ። አሁን ባለሁበት ወቅት ውስጥ እፈካለሁ። ምርቱ ዝግጁ ነው፣ እናንተን ሲጠብቅ ቆይቷል። ሂዱና የጥረታችሁን ፍሬ ሰብስቡት። እስከ መጨረሻው ስለ ተከታተላችሁኝ አመሰግናለሁ።